ዜማ አመሰግናል፣ ቴንኪ ወንድም። አለ፣ ዮናስ መስመር ላይ አለኝ። ወንድሜ ወንድሜ ዮናስ፣ ከአንተ በኋላ ደግሞ አንድ ሰው አለ መስመር ላይ ጋሽ መኩሪያ። ትንሽ ትታገሳለህ ዮናስ፣ ቅደም እያለን ቅደም፣ አቶ መኩሪያ። አመሰግናለሁ፣ ሰላም አለይኩም ኡስታዝ። ሰላም ነን ን አሎል ኦኬ፣ አባቴ። አሁን ኮሜንቶቹን ይኸውልህ፣ ነጥቦች፣ ትንሽ ነጥቦች እንጂ ያለው ከእኔ በፊት የሰጠው ወንድማችን አድማጭ፣ ከሱ ልነሳ። እኔም እሱ ያለውን አያቻቸዋለሁ። ኮሜንቶች እነዚህ ኢጂፕሽያን ቱዴ የአልጃዚራ ላይ ምናምን ሪሰንትሊ አሁን በቅርቡ በጣም የዘገቡት አለ። በዚህ በጎርፉ ምናምን እና በፎርስ ላይ ነው፣ በቃ በውሸት ላይ የተመሰረተ ዘገባ ነው። በተለይ አልጃዚሮ አጠር ያለችና በጣም በቃ እንደው የሚገርም አይነት አኪዜሽን ነው እያደረጉ ያሉት እና ኮሜንቱ ላይ ግን እንዳነበርኩት በጣም ግሎባል አዌርነስ እንዳለ ነው የሚያሳየው። ኡስታዝ ወንድማችን እንዳለው ያንተ ፕሮግራም ለኢትዮጵያኖች በተለ በተለይ ብዙ እንትን ፈጥሯል። አዌርነስ ፈጥሯል። እና ገብተው ቀጥቅጠዋቸዋል በኮሜንት በጣም አሪፍ አሪፍ ኮሜንት እኔ ያነባሉ ኮሜንቶች የገባው ጊዜ ያነባለው። እና እነዚያ ያው እንግዲህ በውሸተኛ ላይ የተመሰረተ ዘገባ ነው። ግን አሁን ምንድን ነው መሰለ ኢጂፕሽያኖች ደግሞ አሁን እንደምንሰማው እንትን ፕሮግራም አሁን ላይ ያቀረብከው ሰው ይራሱ ገና ውሃው እንዳልደረሰ ኦክቶበር ቴን እንደሚደርስ ምናምን ያው ቅድም ተናግሯል አይደለም? ገና የጎርፉ እንግዲህ የጎርፉ ከተባለ ማለት ነው። ስለዚህ እስካሁን የሚያወሩት ውሸታቸውም እዛው ላይ ነው የተገላለጠው፣ በግልጹ ይህ ዝናብ የመብዛት ከነጭ አባይ በበርካታ ውሃ ወደዛ መሄዱ ያሴን ትናንት እንዳስተረጎምከው እነሱ ሁሉ ተጠረቃቅሙ ነው። እነሱም ጋር ደግሞ በተለይ ሱዳን የተወሰነ የሚዘንብ ይኖራል። እዛም ይህን ሁሉ ኮንሲደሬት አድርገው አናላይዝ አድርገው ማቅረብ ሲችሉ እኛ ላይ ጣት እየቀሰሩ እንደውም ግድቡ የተሰራው የያዘውን አሁን ያ ባይሰራ ኑሩ ብለን ብናስብ ግልጽ እኮ ነው። በቃ ማንም የዋተር ሳይንስ ኖሌጅ የሌለውም ሰው እኮ መገንዘብ ይችላል። አንዳንዱ በልምድ እኮ ሱዳን ውስጥ ያውቀዋል። ወቅቱን ጠብቆ የሚመጣውን ዝናብ ያውቃል። አደጋም ሲመጣ ያውቃል። በልምድ ያውቁታል እ ያለ ትምህርት ራሱ እና ለሰርቫይቫላቸው ሲሉ ኢጂፕሽያንስ ሪጋርለስ አሁን በሚባለው የወሬ ማጭበርበር ውሸቶች እና ትርክቶች አሁን በምንሰማቸው ሚዲያ ላይ ያው ኮንትሮል ስለሚያደርጉት በተለይ የአረቡ ነው ያአረቡ የአረቡን ዓለም የአረቡን ሚዲያ እዛ ላይ ኮንቪንስ እያደረጉ እንዲዘገብ የሚያደርጉት ዘገባዎችን ቢኖር እውነታው ላይ ደግሞ ተመርግዞ የሚናገሩ ጅብሻኖች አሉ። ከዛ እንዳልመጣ ይሄ ከዚያ አሁን ቅድም ሲለው እንደነበረው ገና ያኛው ይመጣል ይሄ ከዛ የሚመጣ ጎርፉ አይደለም። ይሄ ገና ነው ብያለ ነው ገና አየህ ለሰርቫይቫላቸው ሲሉ ደግሞ ይናገሩታል። ሪያሊቲውም ደግሞ ምንም መሸፋፈን አይችሉም። ዘለቄታውም ደግሞ በውሸት መቀጠል እንደማይችሉም ያውቁታል። ይሄ ይሄ ነው አንዱ ልለው ያሰብኩት ነጥብ። እነዚህ ሰዎች ል ኮንቲኒ ፎልስ የሆነ ታሪካቸውን ይቀጥላሉ። አብረን እንስራ ምናምን አሁኑ እንደሚም ሲል ልክ ነው፣ እኔም ሰምቼዋለሁ። ጥሩ ነው ግን መሰለህ ያው ስትሪንግስ አታች ሳይኖረው ነው ዊዛውት ስትሪንግስ አታች፣ እኛ አብረን እንስራ ከዚሁ ሊከ ግብፅ ጋር ያለ ምንም ስትሪንግስ አታች ምንድነው ስትሪንግስ አታች? በቃ አብሮ ተያያዥ የሆነ ሌላ በኋላ ላይ እኛን ወስደው የሆነ ቦታ ላይ ሊሰትሩን የሚችሉበት ነገር የሌለው አይነት ነው እንጂ ዳይሬክትሊ፣ በፊትም አውርተነዋል። እነሱ ኢንቨስት አድርገውበት ምናምን እንደዚህ ላርጅ አማውንት ኦፍ ኢንቨስትመንታቸውን አስገብተው በሚያደርጉት ነገር እኛም ኮርነር የሚያደርገን ነገር ስለሚሆን እዛ ላይ ጥንቃቄ ያስፈልጋል። ደጋግመን አውርተነዋል። ሌላው ዓለም አቀፍ ፍርድ ቤት የሚሉት ነገር ጀማምረዋል። አሁን እነሱ እንግዲህ ከዚህ ከግድቡ ግንባታ በኋላ ኢጂፕሽያኖች ያመጡት ወሬ ደግሞ አሁን እየሰማሁት ያለሁት ያው በፊትም ሞክረውት ያልተሳካላቸው ነው። ዙሮ ዙሮ አሁንም አይተሳካላቸው። ምክንያቱም ከሱዳን ደግሞ ጥሩ ምላሽ እየሰማን ነው። ሱዳኒሶች እየሰጡት ያለው ምስክርነት በዋተር ሳይንስና ያሉ ሰዎች ሪሰርቸሮቹም፣ ህዝቡም ራሱ በቀደም ያቀረብካትም ልጅ አይነት ግልጹን እየተናገሩ ነው እና ዓለም አቀፍ ፍርድ ቤት ላይ ያው መሀጅም የለባቸውም። ግብጾች ዝም ብለ ሁሉንም የማታለል የሚችሉበት ነገር እንደሌለ ሊረዱት ይገባል። ግን ወደዛ የሚሄዱም አዝማሚያ ጀስት እኛን አክዩዝ አድርገው አሁን ስለተያዘው አሁንና ኮንቴን ስለተደረገ በተቻላቸው መቅረድ እኛ ላይ ሞር ፕሬሽር ኢንሰርትድ እንዲሆን ኢምፖዚሽን እንዲመጣብን የተለያዩ ነገሮች እንዲፈጠሩብን ወደፊት ለምንሰራ አይነት ለምንሰራቸው ፕሮጀክቶች ላይ ስለሆነ ትኩረታቸው እኔ ለመንግስትም ሆነ ኢትዮጵያ ዋተር ሳይንስ በዚህ በውሃው ዘርፍ ላሉ ስቴ ኦን ኮርስ ነው ምለው። ኮርስ ስቴ ኦን ኮርስ፣ በዛ በምታደርጉት ሂደት አካሄድ ቀጥሉበት። ዋት ኤቨሬቴዝ እነዚህ ሰዎች የማይተኙ ናቸው። በሁሉም ዘርፍ ነው እየመጡብን ያለው። አሁን በዚህም ይመጣሉ፣ እርስ በርስን በማጣላት ይመጣሉ፣ በዛም ይመጣሉ፣ በማይመጡበት መንገድ የለም። ስለዚህ አንተ በሰንት ደረጃ አስቀምጠዋል የውሃውን። እንግዲህ በግልጽ ነው አሁን፣ ያ ቀላል አይደለም። መንግስትም አለ። እነሱም አሳይተውት ነበር በቅርብ ቀን በገለጻ በሚዲያ ላይ ባለስራሳት አንተም ያስቀመቀው ትክክለኛ ነው። በቃ ያ ያለ የውሃው የሚመጣውን እና የሚጨምረውን በግልጽ የታወቀ እያለ እኛ ላይ ጣት ቀስረው የግድቡ መምጣት ነው ብለው የሚያነሱት እንትን ተቀባይነት የለውም። እና አሁን በተያዘው ፕሮጀክቱን በያዙበት መንገድ መቀጠል በካናል ስራ ላይ ያው ውሃን ይዝላችኋለን ከእንግዲህ፣ ዲ ጎርፋት አይነካችሁም ማለት በግልጹ በቃ ጎርፋ አይደለ የቀጠቀጠ ነው የሚሉት ግድብ ላይ ከሆነ ፊንገራቸውን ፖይንት የሚያደርጉት የነጭ አባይን ውሃ ፍሰት ሳያነሱ፣ ስለ እሱ ጉዳይ ሳያነሱ በዚህኛው ላይ ትኩረት አድርገው ከሆነ ፊንገር ፖይንቲንግ የጀመሩት ዴን ውል ካም አፕ ዘ ሶሉሽን ፎር ደም ወደ ሶሉሽን ቀላል ነው እንነግራቸዋለን። በገሃድ እስከዛሬም በገሃድ ነው እየተነገረ የተሰራው። በነገራችን ላይ ያው ግልጽ ነው ግድቡ ሲሰራ ውሃ ሲሞላ ምን ሲባል የኢትዮጵያ መንግስት በግልጽ እየነገረ ነው ያደረገው። አሁንም ደግሞ እንዲህ ዓይነት አኩዚሽን ከጀመሩ በጣም ጥሩ ለኔክስት አነስ አነስ ያሉ ግድቦች የመስኖ ነው ጭምር። መስኖ ያው ወተር ኮንሳምፕሽን አለው፣ ይኑረው። ውሃው ኢቫፖሬት አይደለም የሚያደርገው። እነሱ ናሰር ሀይቅ ላይ ቁጭ ብለው በዛ ላይ ጎርፍ እያጠልቀልቃቸው አለ፣ ደን ውሹድ ቴክ አክሽን። እነሱ በዚህ መልክ የሚሄዱት የማያሸንፉት ጨዋታ ውስጥ እንደገቡ እንዲያውቁት ማድረግ ደግሞ ያስፈልጋል። ቴንክ መልኩ ስናሳያቸው ካናሉም ደግሞ ለደረቃማ ኢትዮጵያን የምናጠጣበት ሌላ አይነት ነገር እንደ ቀልድ ያወራነው ሪያሊቲ መሆኑን እንዳለበት ማሳየት ያስፈልጋል፣ ለማለት ነው። ኡስታዝ አዜብዬ፣ እኔማ አመሰግናለሁ ወንድሜ ሆናስ። ቴንክ ዩ ጋሼ መኩሪያ። ጠፍቶ ነበረ ዛሬ መጥተዋል። እንዴት ነህ ጋሼ መኩሪያ? እያሰብን ነበረ ጠፍቷል እያልን ነበር። አልጠፋሁም አልጠፋሁም ኡስታዝ፣ ባለፈው ነግሬያለሁ እኮ እኔ በየቀኑ ነው ምሳ